በስም አብ በወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ጥቅምት ሶስት በዚች ቀን ለአባቶች ሊቃነ ጳጳሳት ሀምሳ አንደኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ስምኦን አረፈ። ይህም አባት ከእስክንድሪያ ታላላቆቹ ተወላጅ የሆነ ወላጆቹም ሃይማኖታቸው የቀና ነው። እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ አደገ። ስለዚህም የቤተ ክርስቲያንን ትምህርት ተማረ። የምንኩስናንም ልብስ ሊለብስ በልቡ አስቦ ወደ አስቄጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ የአይቆብ ገዳም መነኮሰ። በየጊዜው በሚጨምር ተጋድሎውም ስጋውን እያደከመ አብዝቶ በመጋደል በእርሱ ዘንድ ኖረ። ዳግማዊ አባ ማርቆ ስም ሊቀ ጵጵስና በተሾመ ጊዜ ይህን አባ ስምዖንን ስለ በጎ ተጋድለውና ስለ አገልግሎቱ ከአባ የአይቆብ ዘንድ ወስደው እያገለገለውም ከእርሱ ጋራ ኖረ። አባ ማርቆስም ባረፈ ጊዜ አባ የአይቆብ ተሾመ። ያን ጊዜ እያገለገለው ከአባ የአይቆብ ጋራ ኖረ። ከዚህ በኋላ አባ ያዕቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት፣ የሀገር ታላላቆች ሁሉም ይህንን አባት አባ ስምዖንን መረጡት። ትሩፋቱንና የአማረ ሥራውን በእነዚህ በሁለት ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለ ተመለከቱ አምላካዊ ፍቅር አነሳስቷቸዋልና በወንጌላዊ የማርቆስ ወንበር ላይ ይዘው ሊቀጵጵስና ሾሙት። ከዚህ በኋላ በሹመቱ ጸንቶ መልካምን ጉዞ ተጓዘ። እግዚአብሔርንም አገለገለው። የሃይማኖትንም ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትም ቤተ ክርስቲያንን በጸጥታና በሰላም ኖረች። ከዚያ በኋላ እግሮቹን በጽኑ ደዌ የታመመ ፈጣሪ እግዚአብሔርንም ከዚህ ደዌ ያሳረፈው ዘንድ ለመነው። ክብር ይግባውና ጌታችንንም ልመናውን ተቀብሎ ጌታችን በሰላም በፍቅር አንድነት አሳረፈው። የሹመቱ ወራትም አምስት ወር ከአሥራ አምስት ቀን ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛም የኒሃዋ የወገኑ የነገዱ የመቃርስና የታኦፊላ የአውመራና የአርማንያ ሊቀ ጳጳሳት ጎርጎሪዎስም መታሰቢያ ነው። ዳግመኛም ለታላቁ ቴዎዶሲዎስ ልጅ የሆነ ንጉሥ አርቃዲዎስ የወለዳት የቅድስት ታኦድራ መታሰቢያዋ ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጊዮርጊስ ሐዲስ ሰማዕት፣ አባ ስምዖን ሊቀ ጳጳሳት፣ ቅዱስ ጎርጎሪዮስ ዘአርመንያ፣ ቅዱስ ታኦድራ ልዕልት፣ ቅዱስ ታኦፊላ። ወርሃዊ በዓላት በአታ ለእግዝእትነ ማርያም ድንግል ወላዲት አምላክ፣ ቅዱሳን ኢያቄም ውሃና ቅዱሳን ሊቃነካይናት ካይናት አበው ዘካርያስና ስምዖን አባ ሊባኖስ ዘመጣ አቡነ ዜና ማርቆስ አቡነ መድኃኒነ እግዚ ዘደብረ በንኮል ቅዱስ ቄርሎስ ሊቅ አምደ ሃይማኖት። ስለዚህ ወንድሞቼ ሆይ፣ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናቸው እላለሁ፤ በሚለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንከፋፈላለንና ዘአቅረብኩ ማሕሌተ አዘኪርየ አይላፈ እምለተ ጸመርኩ ዘልፈ ለእለ ያነብብ ታወከብ ፀንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወቁፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን